ቂርቆስ ክፍለ ከተማ ላይ የገደሉት የወረዳ ዋና ስራ አስፈጻሚ ከእስክንድር ጋር የተነሳውን ፎቶ ከዚህ ቀደም ሲለጥፉ ነበር፣ ፋኖ ነው እያሉ ሲለጥፉ ነበር። ይሄንን ፋኖ እዚህ ጽህፈት ቤት አስቀምጠን እያሉ ሲዘቱ ነበር። አሁን ኦኬ። ምንድን ነው ምክንያቱ? ለሞት ያበቃው አንድ ፖሊስ ገባ፣ ፖሊስ ሆኖ ወረዳ ላይ የሚሰራ ገደለው በጥይት አዲስ አበባ ከተማ ላይ በአምስት ደቂቃ ውስጥ የአዲስ አበባ ፖሊስ ገጽ ላይ አዳነች፣ አይ ምንድነው እንዲጻፍ ያደረገችው? አንድ የፖሊስ አባል በግል ጉዳይ በተነሳ ገደለው ፌዴራል ፖሊስ ገልጽ ላይ ሄደና አንዱ ፖሊስ በግል ጉዳይ በተነሳ ጸብ ዋና ስራ አስፈጻሚውን ገደለው። እይ የሄዱበት ርቀትና ናሬቲቭ አሁን የግል ጉዳይ ይሁን የፖለቲካ አላማ አማራ ክልል ላይ ሲሆን፣ ሀሳባቸውን ማሳካት ያልቻሉ በሀሳብ ማሸነፍ ያልቻሉ እዚህ ጋር ሲሆንስ? እንዲህ አለ። በጣም አደገኛ ወሮ በላ ስርዓት ጉሮሮውን ተይዞ የሚጋለጠው ሚዲያ በጥንካሬ ባለበት ሲኖር ሰ እነዚህን ክፍተቶች እነዚህ እንኳን የትላንትና የዛሬ መጠነኛ ክፍተቶች እንኳን እንዴት አድርገው እንደተጠቀሙበት እያየን ነው። በዘላቂነት ሚዲያውን ቀጥ ማድረግ የሚፈለግበት አንዱና መሰረታዊ ምክንያት እንዲህ ያለ ነውረኛ አገዛዝ የሚፈልገውን ለማድረግ ስለሚጠቅመ ነው። ሰው ቅድም እንዳልኩት በዋነኛነት በዋነኛነት አሁንም ሰብስክሪፕሽኑ ጥሩ እየሄደ ነው፣ በነገራችን ላይ ልዩ ልት አመጮትቻ ያለሽ ረምብሉን ረምብል አሁን አንድ ሺ አራት መቶ ሰባ ገደማ ሰብስክሪፕሽን አለው። አጭር ነው ይሄ አዲስ ፕላትፎርም ነው። በዚህ ፕላትፎርም ውስጥ በዚህ ፍጥነት ይኸው ዛሬ መተናል በረምብል እያሰራጨን ነው ስንል ሰው መጥቶ ይሄን ያህል ሰብስክራይብ አድርጎት እንደገና አንድ ሺህ ሰው በዚህ አዲስ ፕላትፎርም ላይ በቀጥታ ስርጭት አክቲቭሊ እየተሳተፈ ውይይቱን ይከታተላል። በዚህኛው ዩቲዩቡ እንዳለ ነው፣ ፌስቡኩ እንዳለ ነው። ምንድ ነው ውሾቹ ይጮኋሉ፣ ምንድ ነው ግመሎቹ ይሄዳሉ እንደሚባለው፣ ጩኸቱ አላስቆመም። ካስቆመህ ነው ትክክል የማይሆነው። ከዚህ በፊት ያልኩት ነበር የምናሳድደው ዝሆን ነው። እንድንቆም እና ቆመን ወደ ጎን ድንጋይ እንወረውር የሚያስገድዱን ደግሞ ወፎች ናቸው። ዝሆን የሚያሳድድ አዳኝ ወፎች ላይ ድንጋይ ለመወርወር አይቆምም። ዝሆኑ ላይ ነው የምናተኩረው። እርግጥ ነው ወፎቹ ያስቸግራሉ። ባለፈውም ብዬአለሁ። በጣም ሲያስቸግሩ አንዳንድ ጊዜ በወንጭፍህ ክንፏን ጠብ አድርገህ ልትሄድ ትችላለህ ግን ሙሉ ጊዜ ሙሉ ሀይልህ ወፍ ላይ ከሆነ ዝሆን ከፊት ቆሞ አስቸጋሪ። ለዛ ነው ዝሆኑ ኦህዴድ ላይ ዝሆኑ አገሪቷን ሜስ ውስጥ እየከተተ ኃይል ላይ የምናተኩርበት መሠረታዊ ምክንያት ይሄ ነው። ተመልከት። ዛሬ ከዋና ርዕሶች መካከል ብንነጋገር ኖሮ ብርቱካን የሚደቅሳ የጻፈችው ደብዳቤ ነበረ። ለህወሀትን አው አላቀውም። ህወሀትን ማለት በቃ በህጉ መሰረት ተሰርዛችኋል እንድትመለሱ የሚያዝ ተመልሰናል ስትሉ እናንተ ታርቀናል ስትሉ እንድትመለሱ የሚያዝ የህግ አንቀጽ የለም። ህጉ የሚፈቅድልኝ አዋጁ የሚፈቅድልኝ መሰረዝ ነው እንጂ መመለስ አይደለም። ስለዚህ ታርቀናል ምናምን ብለናል ምናምን ካላችሁ በሌላ ፕላትፎርም እንዳዲስ እንመዝገብ ብላችሁ ጥያቄ ማቅረብ ነው። ምናልባት እንመዝገብ ብለው ጥያቄ ሲያቀርቡ፣ ደግሞ አይ በዚህ ስም አትመዘገቡ ምናምንም ክርክር ካለ ሊከራከሩ ይችላሉ። ችግር የለም። በነገራችን ላይ ህጉ ካለ ህጉ የሚለውን መተግበር ስለምቃወመው አይደለም። ግን የሆነ ያቅራል። ብርቱካን የሚደቅሳ እንደዛ ስትል በጣም ያቅራል። እዛው አብይ አህመድ የሚባለው ሰውዬ አብይን የምትመርጡ የምትቃወሙ እያለ አስመርጦ ቁጭ ብላ ቁጭ ብላ እየቀለደች አሳልፋ። ኦኬ ፓርቲ ጉባኤ ሳያደርግ ጉባኤ ያላደረገ የፖለቲካ ፓርቲ ምርጫ አሸንፏል ብላ ዲክለር ለማረግ የትኛው የህግ አንቀጽ ፈቅዶላት ነው አብይን ገዢ ያደረገችው? ተራ፣ በጣም ተራ የመንደር የሰፈር ፖለቲካ ነው እየተጫወተች ያለችው። ማንም ሰው ጎሽ ሊላት ነው አይደለም የሚገባው ነውር ነው እየሰራሽ ያለሽው። በኢትዮጵያ ታሪክ ውስጥ ይሄ ነውረኛነትሽ ተመዝግቦ ለታሪክ ይተላለፋለሁ መባል ያለባት። ህግ ቢከበር መልካም እሰየው። ህግ ግን የአብይ አህመድ ጅራፍ አድርጎ ሲጫወትባት የምትጫወትበት የምትጫወት እውነት ህግ ምታ ከሆነ አብን የሚባል ድርጅት አባሉ በሙሉ ፈርሞ ፈርሞ ይ ከላይ ያለ አመራር አጭበርብሯል ጉባኤ አላካሄደም አንፈልገውም ብሎ ፈርቦ አስገብቶላታል አለ። እዛ ላይ ያ ጉባኤ አደረግን ያሉት ጉባኤ ትክክል እንዳልሆነ አምና፣ አዎ ተቀብያለሁ ብላ በቪዲዮም ስላለ ፊርማም ስለቀረበ በአጭር ጊዜ ውስጥ በአንድ ወር ጊዜ ውስጥ ጉባኤ እንድታደርጉ ብላ አዛ ወፍ የለም ወፍ የለም። የልደቱን ፓርቲ ዴፓን ለመዝጋት ግን ሳምንት አልወሰደባትም። ብርቱካን የሚደቅሳ በኢትዮጵያ ፖለቲካ ውስጥ በዚህ የወሮ በላ ስርዓት ውስጥ ይሄን ዴሞክራሲ በማፈን እንዲህ አይነት ጨውታ በመጫወት ብርቱካን የሚደቅሳ ከቀዳሚዎቹ የምትጠቀስ ናት። ይሄን ያነሳሁት በመሃል ልንነጋገርበት ልናጋልጠው የሚገባ ጉዳይ እያለን የኢትዮ 360ን ጉዳይ ዛሬ ለማብራራት ተገደደን ማለት ነው። አሁንም በመጨረሻም ደግመው አመሰግናለሁ። ልዩ እንኳን አመጣሹ በመሃል ህዝባዊ ውይይት ከአቶ ልደቱ አያሌው ጋር የሚደረገው ህዝባዊ ውይይት ነገ ነው። በአዳራሽ የሚካሄድ ነው። የሚካሄደው እዚህ አርሊንግተን ቨርጂኒያ ውስጥ ነው። 19 1920 ኖርዝ ሃይላንድ ስትሬት ነው። እደግመዋለሁ፣ 1920 ኖርዝ ሃይላንድ ስትሪት አርሊንግተን ቨርጂኒያ ነው። ዚፕ ኮዱ 22201 ወይም ሁለት ሁለት ሁለት ወይም ትሪፕል ቱ እና ዜሮ አንድ ብላችሁ እዚህ ላይ ስክሪን ሻት አድርጋችሁ መውሰድ ትችላላችሁ አድራሻው በተለይ አድራሻ ተደጋግሞ ይጠየቅ ስለነበረ እባካችሁ ይሄንን አድርሱልን የተመዘገቡትን ሰዎች ደግሞ እየደወልን ኖቲፋይ እናደርጋቸዋለን በስልክ በጣም ጥሩ እሺ እናደርጋለን ስልክ ቁጥሩ ከስር የምትመለከቱት ነው ከዚህ ቀደም የነበረው ስህተት ነበረው ሁለት ሁለት ሰባት ነበር የሚለው ለዛ ይቅርታ እንጠይቃለን አምስት አራት ዜሮ ሁለት ሰባት ሰባት ሦስት ሁለት አራት ሁለት። ዛሬም እስከ ማምሻው ድረስ መመዝገብ ትችላላችሁ። ሰዓቱ ሦስት ሰዓት ፒኤም ነው። ከላይ እንደምትመለከቱት ልክ ሦስት ሰዓት ፒኤም 1920 ኖርዝ ሃይላንድ ስትሪት አርሊንግተን ቨርጂኒያ ትገኛላችሁ። ሞልቷል የሚል ምላሽ እስከምንሰጥ ድረስ በስልኩ መደወል ትችላላችሁ። አዳራሽ ሲመጣ ቅድሚያ የምንሰጠው ለተመዘገበ ነው። እየተመዘገበውን ነው ቦታ የምንሰጠው። ውስን ቦታ ስለሆነ ያለን፣ ከተመዘገበ ውጭ ሳይመዘገበ የመጣ ካለ ቦታ ከተረፈ ነው። ዋስትና እንወስድም። በዚህ ክፍት ቦታ ካገኘ እናስገባለን። ሶፋር በርካታ ሰው መዝግበናል። አሁንም ማምሻውን ነገም ቢሆን ፕሮግራሙ እስከሚደርስበት ሰዓት ድረስ ጊዜ ደውሎ ለመምጣት የሚፈልግ አካል መመዝገብ ይችላል። ከሞላ ይህንን ምዝገባ የሚያካሄዱት ሰዎች ሞልተዋል ይላሉ። እንደም አንድ ትብብር የምንጠይቀው ይህንንም፣ ማስታወቂያው በፌስቡክ ገጾቻችንም ላይ አለ፣ ሼር በማድረግ ተባበሩ። በመጨረሻም ተመልሼም ስለማልመጣ አንድ ነገር በተቻለ መጠን በተቻለ መጠን የኢትዮ ሶስት ስልሳን የረምብል አካውንት ረምብል፣ ቅድም ያያችሁት ነው አምጥተናል። ፕላትፎርሙ ልክ ዩቲዩብ ማለት ነው። ረምብል ይሄ ነው። ጎግል ላይ ሄዳችሁ ረምብል ብላችሁ ብትጽፉ ወዲያውኑ ያመጣላችኋል። ከዚያም በኋላ ልክ ከዩቲዩብ የተለየ ምንም የለው። ሳይን ሳይን አፕ ማድረግ ትችላላችሁ። አካውንት መክፈት ትችላላችሁ። ዳውንሎድ ማድረግ ትችላላችሁ። ዳውንሎድ ሳታደርጉ መከታተል ከፈለጋችሁ ደግሞ ረምብል ብላችሁ ዌብሳይቱ ላይ ሄዳችሁ መከታተል ትችላላችሁ። ፈልጋችሁ ኢትዮ 360 ሰብስክራይብ አድርጉ። ቁጥሩ እያየ ነው ነው አሁን እንኳን እየተመለከትን በጥሩ ሁኔታ እየጨመረ ነው ያለው የሰብስክሪፕሽኑ መጠን። ይሄንን በትኑት በዘላቂነት የምንገናኝበት መድረክ ረምብል መሆኑን አውቆ ሁሉም ኢትዮ 360 ን የሚከታተል አካል ወደ ረምብሉ እንዲሄድ ለምታውቋቸው በሙሉ ለሚጠይቋችሁ ሁሉ ይሄንን ረምብል ሊንክ ላኩላቸው። ዛሬ እየተላለፈ ያለው ዩቲዩብ አካውንታችንም እንደዚሁ ዜል እና ካሻፑ በየፌስቡኮቻችንም እንለጥፈዋለን። ስጠይቁ ለነበራችሁ በቴሌግራምም በሌላውም እንለጥፈዋለን። አሁንም እዚህ ምንድ ነው ወይ ከስር በኮርነር ላይ እናደርገዋለን፣ እስከ ፍጻሜው እንዲቆይ የዜል እና የካሻፕ እንትኑን እዛ ላይ የምታደርጉት ድጋፍ ነሰሰሪነቱ አሁን አስፈላጊነቱ ምንድን ነው? ባለፉ ጊዜያት ከሳምንት ወዲያ ከሳምንት በፊት ጀምሮ ስራችንን ያለማቋረጥ እየከወንን ነው። አሁንም ያለማቋረጥ ስራችንን መከወናችንን አንተው በሚሊየን የሚቆጠር ሰው አገር ቤት አሁን አሁን እዚህ እየተነጋገርን በረምብል እየተላለፈ በዩቲዩብ እየተላለፈ በፌስቡክ እየተላለፈ በሳተላይት የቀጥታ ስርጭት በሚሊየን የሚቆጠር ሕዝብ የኢትዮጵያ ሕዝብ እየተከታተለ ነው። ይሄንን አናቆም። ድጋፍ እንፈልጋለን። የምንደግፈውን ንገሩን ላላችሁ እና መደገፍ እንፈልጋለን ላላችሁ ልትደግፉን የምትችሉት አሁን በቁርጠኝነት በቋሚነት በመመዝገብ በዜልም በካሻፕም የምትችሉትን ያክል ድጋፍ በማድረግ ይሄ ሚዲያ እንዳይቆም ማድረግ ይጠበቅብናል። ጠበቆች ግዴታ ነው። የጠበቆች ሁኔታንም መሸፈን ይኖርብናል። ለእነዚህ ሁሉ ግን የመረጥ ነው ፕላትፎርም በቀጥታ ወደ አካውንት ወደ ተቋሙ አካውንት የሚገባ ዜል እና ካሻፕን የበለጠ ተመራጭ አድርገነዋል፣ እንጂ ጎፈንድሚ ከፍተን የጎፈንድሚ ሊንኩን ማሰራጨት እንችላለን። ከዛ ይልቅ ይሄኛው የተሻለ ነው። ሌላ የምትደግፉበት መንገድ ካለ እንናገራለን። ዌብሳይት ላይ ግን ግቡና በቋሚነት የኢትዮ 360 አባል ለመሆን ተመዝገቡ። በየስቴቱ ያላችሁ ከወዲሁ ኮሚኒኬት አድርጉን። ቋሚ አባላት በማስመዝገብ ይሄንን እልህና፣ ቁጭት ቁጣ በዚህ መንገድ መወጣት ነው። በዚሁ አጋጣሚ ተቋማትን እጅግ እጅግ በብዛት ነገም ከነጎዲያ ምን ዘረዝራለን። በርካታ የኢትዮጵያ ተቋማት፣ የኢትዮጵያ ኮሚኒቲዎች፣ የአማራ ሕዝብ ትግል እየመሩ ያለው አደረጃጀቶች፣ ማኅበራት ወዘተረፈ የዚህ ሚዲያ ለጥቃት መጋለጥ በከፍተኛ ያስቆጣቸው የጉራጌ ወንድሞቻችን የቆምንላቸው ብዙ የታገልላቸው የጌዲ ወንድሞቻችን የአማራ ወንድሞቻችን በከፍተኛ ሁኔታ ላደረጋችሁት እርብርብ በጣም በጥም ከልብ ልናመሰግን እንወዳለን። አዲስ አበቤ በደንብ የሚጠቅመውን ማን መሆኑን አውቆ ላደረጋችሁት እርብርብ ሁሉ ወላይታ ቁጫ አካባቢ ከገጠሩ ሁላ የደወላችሁ ላደረጋችሁት ነገር በየቦታው ላይ በጣም እጅግ በጣም ከልብ እናመሰግናለን። አፋር፣ ሶማሌ በጣም ብዙዎቻችሁ ከጎናችን ለመቆም ያደረጋችሁት በዚህ በውጭ ያላችሁ ከሀገር ቤት የትግራይ ተወላጆች ላደረጋችሁት አስተዋጽኦ፣ ይሄን ሁላ ጫና እያለ ይሄ ሁላ የቲፔሌ ፉርጅብኝ እያለ የዚህ ሚዲያ መኖር ይጠቅማል። በዛ ጨለማ ጊዜ እንደዚህ አንዷ። በዛ ጨለማ ጊዜ ከኛ ጎን የነበራችሁት እናንተ ናችሁ። አሁን ያን ጊዜ ድሮን ሲልክ የነበረ አካል ጋር ተባብሮ ተባብረው እናንተ ላይ የሚዘምቱትን እናያለን። ግን አማራጭ ስለሌለን ነው። ይሄ ምኞት እውነት በድምፅ እየተቀረጸ የሚላከውን እና የሰውን ርብርብ ስታይ የበለጠ የሚዲያ ቫልዩ ከፍታ ነው ያሳየን፣ እና በጣም ከልብ እናመሰግናለን። ወደ መደበኛ ፕሮግራማችን ከነገ ጀምሮ በመደበኛ ፕሮግራማችን እንገናኛለን። አሁንም ሼር አድርጉ፣ ሰብስክራይብ አድርጉ። በቲክቶክ ነገ እንመጣለን እናላቸው። በእኔ በኩል ይሄን ነው ማለት የምችለው። አመሰግናለሁ። ሀብታሙ፣ በቂ ማብራሪያ ተሰጥቶበታል። ሌሎች ጥያቄዎች ካሏችሁ በስልክ መስመሮቻችን እየደወላችሁ ለምትጠይቋቸው ጥያቄዎች ሁሉ በቂ ምላሽ እንሰጣለን። ከጎናችን ስለሆናችሁ ሁላችሁንም ከልብ እናመሰግናለን። አንድ ጥያቄ ይቅርታ ምላቸው ጠይቀው ነበረ ዘነጋኋት። ጥያቄው የሚል ነበረ እስከዛሬ የነበሩ የኢትዮ ሶስት ስልሳ ቪዲዮዎች፣ ለአራት ዓመት የሰራችኋቸው ቪዲዮዎች አሁን ዩቲዩብ ላይ ስንፈልግ አጣናቸው፣ የሉም ስለዚህ የሉም ማለት ነው ወይ የሚል ጥያቄ አቅርበው ነበር። እና ለአድማጭ ተመልካቾች እስከ ዛሬ ያው ዩቲዩብ ባን ሲያደርግ ሪስትሪክሽን ሲያመጣ፣ እነዛ በሙሉ ወደ ዩትዩቡ ሄዳችሁ እንዳታዩቸው ነው የሚያደርገው። በክርክር ሂደቱ እነዛን እንዲመልሱ እናደርጋለን። ራሱ ከነ ሰብስክሪፕሽኑ እንዲመለሱ ነው የምንሰራው። የሆነ ሆኖ ግን ያም ሆኖ ባካፕ ስላለ እኛ አለ ስለምትፈልጉ ለምትፈልጉ አካላት የምትፈልጓቸውን ቪዲዮዎች ከኛ ማግኘት ትችላላችሁ። ሁሉም በሙሉ እስከ ዛሬ የሰራናቸው ቪዲዮዎች አሉ። አንድ ሁለተኛ ወደ ረምብል ሂዱ የምንላችሁ አንዱም ጠቃሚነቱ እዚህ ላይ ነው። ወደ ኢትዮ 360 ደግሞ ረምብል አካውንት ከሄዳችሁ ኢትዮ 360 ከጀመረበት ጊዜ ጀምሮ እስከ ዛሬ ድረስ ያሉ የኢትዮ 360 ቪዲዮዎችን ረምብል ላይ ሄዳችሁ በኢትዮ በኢትዮ 360 ረምብል ቻናል ላይም ስለተጫኑ ታገኟቸዋላችሁ። ስለዚህ ወደ ረምብል ሴፍ ነው ማለት ነው። ሴፍ በጣም ጥሩ። ይሄ በጣም ጥሩ ዜና ነው። ስለዚህ ሁሉንም የቪዲዮቻችንን ረምብል ላይ ሄዳችሁ ማየት፣ ወደኋላ ሄዳችሁ መመልከት ሁሉ ትችላላችሁ ማለት ነው። እኛም አርካይቭ ውስጥ ስላሉ ብጠይቁን እንደተባለው እንመልሳለን። ተመልካቾቻችንና አድማጮቻችን እንግዲህ የዛሬውን የግንቦት አምስት 2015 የዛሬ ምን አለ ስርጭታችንን በዚሁ አጠናቀናል። ሌሎች መደበኛ ፕሮግራሞቻችንን በተመለከተ እንግዲህ እንደተባለው በረምብል በፌስቡክ በአዲስ በተከፈተው የሶስት ስልሳ ስቱዲዮ አንድ እንዲሁም ደግሞ በመረጃ ሳተላይት ቴሌቪዥን ስርጭት ትከታተላላችሁ የልደቱን የነገን ህዝባዊ ውይይትም አትርሱት ለዛሬው ዝግጅታችን በዚህ ያጠናቀናል ሀብታሙ አያሌው ይነቃቸው ከበደ ቀደም ብሎ ደግሞ ጎዳና ያዕቆብ አብሮ ነበር። ልዩ ጸጋዬ ቴክኒኩ ትመራለች። በዚሁ ፕሮግራማችን እናጠናቅ። ምናልባት ይነቃቸው የምትለው ነገር አለ? ያው ከበደ አድርገኸኛል ዛሬ። ና ወንድም አገኝ ነው ከበደ በላስትኔ የመሄጄ ነው አለ። ግድ የለም። አይ ከበደምቃቸውነት ነው። እሺ፣ አመሰግናለሁ። አርማለሁ በላስትኔ የመሄጄ መሰለኝ። ስለዚህ ዝግጅታችን በዚሁ ተጠናቋል። በነገው እለት በመደበኛ ፕሮግራማችን እንዲሆን እንገናኛለን። በደህና ቆዩ ጤና